ሰላም ደህና ናችሁ ወይ? የጠዋት ድምፅ ነው። ወይ ከረማችሁ ሰላም ናችሁ ወይ? ዛሬ ለልጆች ቋንጣ ፍርፍር ልሰራ በአይኑሮ የጠዋት ተነስቼ እሱ ነው መጣለ ወላለሽ ወላለ ቋንጣ ፍርፍር ሳይሆን የቋንጣ መስቀያ ባዶ ነው። ስለዚህ ምን ማድረግ አለብኝ? ስጋውን ዘል ዘል ዘል ዘል አድርጌው በዘይት ልጠብሰው ፍርፍር አድርጌ ልሰጣቸው ነው የእኔ ቁርስ ደሞ አያችሁት እዚህ ይታያል ምንድን ነው ዛሬ ጉበት ነው ቁርስ የእኔ ትንሽ ሰሞኑን የማዞር ስሜት ሲሰማኝ ለምን ጉበት ገዝቻ አልበላም ብዬ የበጣት ጉበት ገዝቻ የባሰ ይሄ በልትሽ የሆነ ግማሽ ሊትር እንትና ሸጠኝ ብለሽ ነው ሊትር ነው የሚባለው ይመስለኛል። ብዙም አላውቀውም። እዚህ ጋር ያው ዘይቱ ብሎ ያው እንዳልኳቸው ሥጋውን ዘንዘላ አድርጌ እቆራለሁ፣ ጨዋለሁ። እኔ ስሜት ነው እንግዲህ ለልጆች የማበላው

እንግዲህ ያው ጎረቤት ግንባታ ላይ ናቸው፣ ድምጽ ይረብታችሁ፣ ርባኖታይ ነው። ይቅርታ ከስጋው ጋር ገና ሳልነጋ ላይ የቋንጣ ፍርፍር አሰራር ነው።

ጉበቱን ብጬ አዘጋጅቸዋለሁ። የእኔ ቀድማ ደርሳለች። ጉበት የምትወዱ ሰዎች እንብላ፣ ማን ወድስ ማትወዱ ደግሞ ውደዱ። በአንቺ ምግብ አመራረጥ እኮ ጉበት ትበያለሽ ብሎም የሚጠብቅ የለ። በጣም ይገርማል። እንግዲህ የሰው ልጅ እንዲህ ነው። የሚገርም ነው እውነት። እውነትሽም እኔ ምግብ አመራረጥ ሳስበው ሳስበው ጉበት ጠቃሚ ናት። ስጋ የሚጠቅሙን ብቻ እየመረጥሽ በሚጥሚጣ ነከር ለማድረግ እንዳይነካካብሽ ነው። በቃ ጠብቂ ና፣ አንድ ላይ እንብላ ይሻላ እንዳንጎመንዥ ነው። ልክ አደለ? አማርኛ እንዳንጎመንዥ ምርዬ ናት፣ እንግዲህ የአማርኛ አስተካካይ ከሰቀሰቀ ታደርግና ተስቃለች። ምንድን ነው የሚያሰቅል? እስኪ አሁን ያወራሽ ወንድጋሚ ተሳስቻለሁ ማለት ነው እንላለን። ታሳቅቀናለች ስትሳሳት እ እኛ ዘም ነው ምንል እንትን አንስቅባት። ሽንኩርታችን እስከሚበስል ድረስ እናንተ አንድ አፈር ኮሜንት እንትሆነ ታሳ ትነግሩኛላችሁ፣ ኮሜንት ላይ እዛ። በተረፈ ደግሞ ላይክ አርጎ ሼር አርጎ እባካችሁ ሰብስክራይብ አርጎ። ያው መጀመሪያ ከላይ ነው የሚባለው ምን ምን ምን ሰው አንዱ ወፍራም ይሆናል፣ አንዱ ቀጭን ይሆናል፣ አንዱ ረጅም ይሆናል፣ አንዱ አጭር ይሆናል። ቅጠሉ ነው? ብዙ እየበላ ነው እሱ? ነው ረሳሽ፣ እኮ የእኛ ሆድ ይጮሃል። አንቺ ስለ ሀረግ ታብራሪያለሽ። ደግሞ ቢጫም ያለው አለ። ቢጫ ቢጫም ያለበት አለ ከላይ ጋር በተለይ

መስላትና ልክ ሰፋት የምሰራ አይመስልም። እዚ ጋ ሀሳቡ ነው ዋናው መብዛት ማነሱ ሳይሆን ቀዝቃዛ ከመጨመር እዚ ጋ ነጭ ሽንኩርትና ዝንጅብላለሁ አረግባታለሁ ቀረብሽ ጉበት ይበልጥብኛል ብለሻል። ዛሬ ጉበት እና የዚህ ንብሪ ካሎሪው ምናምን ነው እንደው መጠኑ ሰርች አድርጊና፣ የቱ ነው የሚበልጠው? ለመጥቀም ነው የታወቀ ነው ጉበት። ሌላ ደግሞ እንትን የሚለኝ የሚገርመኝ የምትወጁው ምግብ ትሪፓ

እ እንዳንቺ ምግብ ለሚያማርጥ ሰው እኮ ትሪፓ ማለት በጣም የሚከብድ ነው። ሚከብድ ነው እኮ ግን፣ አይ እራሱሽም ሰርተሽ መብላቱሽ ይገርመኛል። እንኳን ሰው ቤት ታረጋለሽ። ድሮ እናታችን ቅርጫ ምናምን ሲገባ ለበዓል ቁጭ ብላ የምትሰራው ስራ መጀመሪያ አጥንቶቹን ታጸዳለች። ይቀጠላል አጎራውም እንደዚሁ ታጥቦ ምን ብሎ ምን ብሎ ይቀጠላል። ለብቻ አ ተቆራርጦ ማለት ነው። ከዛ ጫው ይጨመርበትና ልክ ሙሽ ጥቃት ነው። ማታ ላይ ቀይ ቅመም ይገባበታል። ይህ እስኪ አሳይነው። አንድ ቀን እኔ እሱን ቀምሻ አላውቅም። ትሪፓ እንኳን በላ ነበርክ። ከአንቺ ጋ አሁን ብዙም ፍቅሬ ቀንሷል። ጥቁር እያየሁኝ ነበር። አንቺ ጋ ሳል እንዲሁ ድግስ ላይ ምናምን ጉልበት ትፈልጋለች፣ ጊዜም ትፈልጋለች። ደግሞ ጓደኛዬ አለች ስትልጥ ደቂቃ አይፈጭባትም። እኔማ ለምን ትሪፓውን እያዘጋጀሽ እያጣውሽ እያሸግሽ ገበያ ላይ ያው እያጣለ ያው ያው ጉልበት እውነት በጣም ቢሆን አሪፍ ነው። እስኪ በደንብ ጠይቂያት እና አገናኛታ የሚፈልግ ሰው አይጠፋም። ጠይቁኝ እስኪ እውነት፣ እናንተ ፈላጊዎች ከሆናችሁ በጣም በጣም ጎበራ ደቂቃ አፈጅባት ለምን የአራት በሬ ሆ ታታታ ነው የምታረገው። እና እናንተ የምትፈልጉ ከሆነ እንደሱ አዘጋጅቶ ለማቅረብ ንገሩን፣ እኔ ስራ አመቻችላታለሁ።

ድርቆሽ ከሆነ ግን እሳት ይፈልጋል። አጥፍተሽ ግድን የምታረጊው የምታፈረፍሪው መጀመሪያ አታበጅም። ምጥጥ ሲያደርገው ይጣፍጣል። ከዚ ደግሞ ድርቆሽ አማረኝ ታያለሽ

ከፍለንም አይደል ጓዳ ድረስ ገብቼ እቺ ዳር ዳር ክፈይ ልትይ ነው። መቼም አንድ ፍርፍር ስንት ገባ፣ ግን ስንት ብር እንደገባ እራሱ አላውቅም። ቆየው ውጪ ከበላው ራሱ ይሄና ማሪን ስል መስራት ነው። አስቸገርሽኝ ቀርሽኝ እድሜ ስጠኝ በቃ አንቺ ተመኘሽን በሙሉ ሰራ ነሳለ ለእኔ ብቻ እድሜ ለምኝ አሜን ለምናለ አለ ጤና እድሜ ለመስራት ወደኋላ አልልም አልፈላም እያለ ነው መጥበሻው ላይ ነው ምን በለው እምቢ ካለ ምን ምረው መስሎት ነው ይህ የመሰለ ፍርፍር

ለማት ቀዘቅዝም ክፍት አድርገን እዚህ ጋ እንጀራ ቀርቷል እ ለጉበት ይሄ ማባያ አረጋታለሁ ሬ በጣም እናመሰገናለን አሁን ጠብለሽ ለፎድፎድ እግዚአብሔር ምስጋና አቅርበሽ አንቺንማ መስገኝ መብላት መብላት ነው እኔ ደግሞ እዚህ ጋ አለች በኋላ ደሞ ጠበሳ አድርገሽ መብላ፣ አትወጪም ደሞ ተብሶ ነበ ቤቢ። እኔ ላጎርሳችሁ የራሴን ቆርስ መጀመሪያ። ስላሴ ተባረከ ይሁን፣ አሜን

አይ ባላለው ራስ እንዴ፣ ዛሬ ቪዲዮችን ይሄን ይመስላል። እንዴት ነው? አስተያየት ስጡን። ጉበትን በምን መልኩ እንደምትበሉ፣ እናንተ ብትሆኑ የቱን ትመርጣላችሁ? ጉበት ወይስ እዚህ ጋር የተሸፋፈነችው እሷ ጉበቱን መርጣላችሁ? በጣም እያዞረ ነው ሰሞኑ ጉበት ሌላ ደግሞ ይሄን ይበሉኝ። ባህላዊ ማለት ነው። ሐኪም ቤት አትወድም ብዙም ታይ ብለናል፣ እምቢ ብላለች። ይህን ሞክሪና ደግሞ ለውጥ ካለው አለው ከሌላው ደግሞ ሙሉ ምርመራ ማረግ በግድ ትወስዱኝ እቻቸውሁ ይዛችሁ እንደምትወስዱት እኔ ከዚህ ደግሞ በተረፈ ጥሩ ነው የምትሉኝ ነገር ሞክራለሁ፣ ለኔ የሚስማማኝ ከሆነ ማለት ነው። እና የዛሬ ቪዲዮችን ይሄን ይመስላል። ሊሊ ቁጭ ብላ ትበላለች። ስለዚህ ስለተከታተላችሁ እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩ፣ እንወዳቸዋለን።